በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ የሊቃውንተ ቤተክርስቲያን አባቶች እንዲሁም ምዕመናን እና ምዕመናት ሕፃናትም ጭምር በወደደን እና ባከበረን በአምላካችን በመድኃኔዓለም ደሙን ባፈሰሰልን እርሱ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። የእግዚአብሔር ስም ዛሬም ዘወትር ለዘላለም የተመሰገነ ይሁን። በቅድሚያ የማይሞተው ሞተ በማለት በእውነት ውስጥን ከውስጥ ገብቶ የሚሰማ ሕይወትን የሚያረሰርስ የተራበውን የተጠመውን የደከመውን ሕይወታችን የሚያድስ ዝማሬ ላሰሙን ለወንድማችን ሊቀመዘምራን ቃለ ሕይወት ያሰማልን፣ በዕድሜና በጸጋ ይጠበቅልን። እውነት ነው፣ የማይሞተው ሞተ። የማይሞተው ሞተ። ሞተ ዘይይ መውት የማይሞተው ጌታ ሞተ። ለሰው ህይወት የሚሰጠው ጌታ ግን ሞተ። ሞቱ ደግሞ ለእኛ ህይወት ሆነ። ይህ ነው ይህ ቀን እጅግ አዳመ ጀምሮ እስከ ክርስቶስ ድረስ እስከዚች ቀን እስከዚች ሰዓት ድረስ የነበሩ ነፍሳትን በህይወት ያሉ ሕያዋንም ሲጠብቁት የነበረው ዕለት ነው። ይህ ዕለት ሁሉም የተፈጸመበት ዕለት ነው። ቅድም በምንባቡ ላይ ነው በዮሐንስ ወንጌል ምዕራብ አስራ ዘጠኝ ላይ ወደ ቁጥር መጨረሻ ላይ ጌታ ኢየሱስ እንዲህ አለ፣ ወጸራ እግዚ ኢየሱስ ወይቤ ተፈጸመ ኩሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ አሰምቶ ጮሆ ተናገረ። ምን አለ? ወይ ተፈጸመ ሁሉ ሁሉም ተፈጸመ። ዛሬ ያልተፈጸመ ነገር የለም። ለአዳም የተገባው የአዳም ተስፋ የአበው ተስፋ የነቢያት ትንቢት የነቢያት ምሳሌ ዛሬ ተፈጸመ። ያ የአምስት ሺ አምስት መቶ የመከራ ዘመን የፍዳ ዘመን የመርገም ዘመን የኩነኔ ዘመን ዛሬ አከተመ ተፈጸመ። ምን በመሆን የማይሞተው ሙቶ ሞትን ድል አድርጎ ቅድም በመላከማዊ ስንማር ከዕለተ ሰኞ ጀምሮ እስከ ዛሬ ድረስ የነበረውን ታሪክ አስተምረውናል። እስከ ስድስት ሰዓት እስከ መስቀል ድረስ እስከ መስቀል ድረስ ክርስቶስ በመስቀል የተሰቀለበትን ሰዓት እስከ ስድስት ሰዓት ያለውን አይተናል። ከመስቀል በኋላስ ምን ሆነ? በመስቀል ላይ እያለ ሕይወቱን ሰጠ። የማይሞተው ሞተ። ከዚያስ በዚሁ መስቀል ላይ እያለ ይህን ቃል ተናገረ። ሁሉም ተፈጸመ አለ። የነቢያት ትንቢት ተፈጸመ፣ መከራችሁ አለቀ፣ አከተመ። ከዚህ በኋላ መከራ ነፍስ የለባችሁም። እንደ ቃሌና እንደ ሕጌ ከኖራችሁ ወደ ሲኦል መጓዝ የለም። ዘጠ መቦተ በስጋ በስጋ ሞትን ቀመሰ ሞተ በስጋ ማን መለኮት በስጋ ሞተ፣ በነፍስ ወደ ሲወር ወረደ ወነፍሱ ይ ወረደት ውስተ ሲሆን ወነፍሱ ይ እንዘይትፈለጥ መለኮት ወረደት ውስተ ሲሆን ነፍሱም ከመለኮት ሳትለይ፣ መለኮት ከነፍስ ሳይለይ፣ ነፍስም ከመለኮት ሳትለይ ወደ ሲኦል ለወረዱ ወሰበከት ብስራተ ለነፍሳት ብስራትን አወጀች፣ ደስታንን ሰበከች። ለለሙቄታት ነብር ነፍሶሞ በግሃነም ወታግእዞም በገሃነም ውስጥ አምስት ሺ አምስት መቶ ዘመን ለነበሩት ነፃነትን ትሰብክ ዘንድ መለኮት በስጋ ሞተ፣ በነፍስ ደግሞ ወደ ሲኦል ሄዶ ነፍሳትን አወጣ። ይህን ነው ቅዱስ ጴጥሮስም የተናገረው፣ ሞተ በስጋ ውሃይ በመንፈስ በስጋ ሞተ አምስት ሺህ አምስት መቶ ዘመን በሞት ጥላ ስር የነበሩትን በዲያብሎስ ቁራኝነት የነበሩትን ለማዳን ክርስቶስ ሞተ። በስጋ ሞተ፣ ሞት የማይገባው ሞተ። ይህን ፍቅር ዛሬ የገለጠ ፍቅር ተፈጸመ። ምህረቱ፣ ቸርነቱ በቀራኔው አደባባይ ታወጀ፣ ተገለጠ። ዛሬ በቀራኔው አደባባይ እኔና እናንተ ያላየነው ነገር የለም። በምንባቡ እንደሰማችሁት እጅግ የሚያሳዝን ቃል ነው። የእናቱን ቃል ሲነበብ ስትሰሙ ልዩ ልዩ የመጽሐፍ ቅዱስ የነቢያትን ቃል ስትሰሙ ልባችሁም ሁሉን ነገር ኮኖ ዛሬ አየነው። የጨካኞችን የገዳዮችን፣ የባለስልጣኖችን ርህራሄ የሌላቸውን የነዚህን ልባ በአደባባይ እውነትን ሲሰጉ ሲገሉ፣ እርህራሄ የሌላቸው ጨካኞች፣ ውሸታሞች፣ አታላዮች፣ አስመሳዮች፣ ሕግ እናከብራለን ባዮች ግን ሕግ አፍራሾች ሕጋቸው የሚናገረውን የማያውቁ የማይተገብሩ እንደገና ደግሞ በዚህ ዕለት የእነርሱን ጭካኔ ባየንበት አይናችን ክርስቶስን ፍቅር ያየንበት ምሕረት ያየንበት ጠላቶቹን ማጥፋት እየተቻለው ሳይጠፋ ቅድም በምንባሩ ላይ እንደሰማነው ቅዱስ መላክ አንዱ መ ወ መላክ የማይከለ ሞ ቅዱስ አንዱ መላክ ከመላይት ከተማ አንዱ በጣም ተበሳጨና ሰይፉን ይዞ ወረደ። ግን ምህረቱ ለአ ወልድ የወልድ የመንፈስ ቅዱስ ቸርነት ምሕረቱ ከለከለው። ሊያጠፋቸው ነበር ገዳዮች እግዚአብሔር፣ ለሚወጉትም እንዲህ ነበረ። ቸርነቱን የሚያደርግ ለእኛ ብቻ አይደለም ለጠላቶቹ ነው። የሚያደርጉትን አያውቁትምና ይቅር በላቸው። አያቸው ክፎችን ባየንበት አይናችን ክንፎችን ድምጽ በሰማንበት ጆሯችን ምን አየን? የክርስቶስን አይኖች አየን። የምህረት አይኖች ለጠላቶቹ የተዘረጉ እጆች ሬራየውን ምህረቱን፣ ፍቅሩን እውነትን አየን። በአደባባይ ለጠላቶቹ ደሙን ሲያፈሳ አየን። እናቱንም አየን። የሰው ማንነት የተገለጠበት የተለየበት እንክርዳዱ ከስንዴው የተለየበት ቀን። ሁሉም ተለው ሸሹ። ዮሐንስ ብቻ ቀረ። እናቱ ብቻ ቀሩ፣ የልጇን ስቃይ እያየች። እናቶች ልጆቻችሁ በአደባባይ ሲገረፉ፣ ሲሰቀሉ፣ ሲወጉ፣ ሲተፋባቸው፣ ያ ሁሉ መከራ ሲደርስበት በልጃችሁ ላይ ስታዩ በልጅ በእናትነት መደብ ቁማችሁ እስኪ ተመልከቱ። ምን አይነት አንጀት ነው? ማን ነው ይህን የሚችለው? ይህን አየች፣ አልቻለች፣ አልቻለች። ዮሐንስ ባክ ይዛት ሂድ እልፍ አርገው ውሰድልኝ፣ ባክ እናቴ ልቧ ተጎዳ። ወገኖች ይህ ሁሉም ያየንበት የዛሬው ዕለት ታዲያ ያ ሁሉ የመከራ ዘመን ያም ሆነ ይህ የክርስቶስ ሞት፣ የክርስቶስ መከራ፣ የክርስቶስ ስቃይ ለእኛ መድኃኒት ነበር፣ ለእኛ ሕይወት ነው። እናም ወደ ሲኦል በአካለ ነፍስ ወደ ታሰሩትም ሄደ። ነጻመትን ሰበከላቸው። የዘላለም ሕይወትን አወጀላቸው። ወንጌልን አስተማራቸው። 33 ሰዓታት ከዚህ ሰዓት ጀምሮ እስከ እሑድ አስራ ስድስት ሰዓት ድረስ እስከ ሌሊት ውስጥ ቆጡ ሰላሳ ሶስት ሰዓታት ይሆናሉ። ሰላሳ ሶስት ዓመት በዚህ ምድር ኑረዋል። እኛን ሰላሳ ሶስት ምድር በምድር ሆኖ አስተምሮ አድኗል። በሲኦል የነበሩትን ነፍሳት ደግሞ ሰላሳ ሶስት ሰዓታት ሄዶ አስተምሮ አጥምቆ ሆነ ቶሙ ጥምቀት የመጠው ቀኝቱን እንዲ ሲያሳያቸው ጥምቀቶቻቸው ወደ ገነት ወደ መንግሥተ ሰማያት እንዲገቡ ሆኗል። ይህን ያደረገ አምላካችን ክብር ምስጋና ለስሙ ይሆን። ከዚህ ዕለት ያደረሰን ያ ሁሉ የመከራ የችግር ዘመን እንዲፈጸም አድርጎ እኛንም ወደ ቀደመ ቦታችን ወደ ቀደመ እርስታችን ወደ አባታችን ወደ እርሱ ወደ አምላካችን ስለመለሰን፣ ይህን ያደረገልን የአባቶቻችን አምላክ ክብር ምስጋና ለስሙ ይሆን። ክርስቲያኖች፣ ይሄ ቀን እንግዲህ በእውነት ከምንም በላይ እያንዳንዳችን ህይወታችን የምናይበት ለማን ነው? ክርስቶስ እንዲህ መከራ ከተቀበለ እኔስ ምን ላድረግለት? የለም ለሱ አይደለም፣ ለእኔ ምን ላድረግ? ምን ማድረግ አለብኝ? ለእኔ እንዲህ ከሞተ እንዲህ ከተሰቀለ እንዲህ ስጋውን ከቆረሰ ደሙን ካፈሰሰ ምን ላድረግ ነው? አሁን ጾማችን ጨረስን ፋሲካው ደረሰ። ስጋው ልንበላ ነው። የበጎ፣ የላሙ፣ የበሬው የልዩ ልዩ የዶሮ ልዩ ልዩ ምግብ ሊዘጋጅ ነው። ከዚያ በፊት ግን ዛሬ በቀራኔው አደባባይ የተሰዋው ስጋ በዚህ ስጋ ነው። ፋሲካ ያለ ለዚህ ነው። ክርስቶስ ይህ ስጋ የግድ መቆረስ ነበረበት ዓለምን ለመዳን ይህ ደም መፍሰስ ነበረበት፣ ዓለም ለመዳን ታዲያ አሁን ያ የተቆረሰውን ስጋ የፈሰሰውን ደም ለኔ ነው፣ እኔን ለማዳን ነው፣ ከኃጢአቴ ለማንጻት ነው ብለን ካመን፣ አባቶች፣ ወንድሞች፣ እህቶች፣ እናቶች እባካችሁ ይሄ ነው ዋጋ የተሰጠን። አምላካችን እግዚአብሔር ከዚህ በኋላ ሁለተኛ መጥቶ አይሰቀልም። ይሄ እማይሆን ነገር ነው። ሁለተኛ ይመጣም? አዎ ይመጣል። የሚመጣ ግን ለፍርድ ነው ለምህረት አይደለም። ሥጋውን ደሙን ልንቀበል አሁን ይገባናል። ያ ካልሆነ ከፍርድ አናመልጥም። የቱንም ያህል ብንጸልይ፣ ብንሰግድ፣ ብንደቅም፣ ብንወድቅ፣ ብንነሳ ያለ ስጋውና ያለ ደሙ መድኃኒት የለንም። ይህን እንወቀው። ለዚህ ነው ያ ቢሆን ኑሮ ያለ ስጋው እና ያለ ስጋው መቆረስ ያለ ደሙ መፍሰስ ድኅነት ቢሆን ኑሮ ለምን የሁሉ ድካም ያስፈልገው ነበር? አያችሁ፣ ዋናው ይሄ ነው። ትናንት ለመናገር እንደፈለኩት አሁን ያልተረዳነው ነገር ሁለት ነገሮች ነው የቀረን። ሌላውን ነገሮች ሁልጊዜ እናደርጋለን፣ እንሰጣለን፣ እንመጸውታለን፣ ገንዘባችን እናካፍራለን፣ ለዳዎች እንጾማለን፣ እንጸግዳለን፣ እንደክማለን፣ ሃይማኖቱም አለን ይነስ ይብዛ እንመላለሳለን ወደ ቤቱ ቃሉንም እንሰማለን። ግን ስጋውም ደግሞ መቀበል አልቻለም አንድ ዋናው ማሰሪያ የሆነው ደግሞ ይሄ። ያለዚህ ግን መዳን የለም። አያችሁ፣ እንደገና ደግሞ ፍቅር ያስፈልገናል። ፍቅር ከሌለም መዳን የለም። እነዚህ ሁለት ነገሮች ከኛ ከኢትዮጵያውያን ተወግደዋል፣ ርቀዋል። ረባካችሁ ወደ ቦታችሁን መልሳችሁ ወደ ስጋ ወደ ደግሞ እንደቀራል፣ ፍቅር ይወራል። እነዚህን ካደረግን ክርስቶስ በቀራንዮ አደባባይ የሞተልን ዋጋውን መለስን። አያችሁ፣ ድካሙን ለእኔ ብሎ ነው የተሰቀለው። ደግሞ የፈሰሰ ይህ ደም የፈሰሰ ለእኔ ነው። ይህ ስጋ የተቆረሰ ለእኔ ነው። ይህ ካሳ የተፈጸመ ለእኔ ነው። ይህን ፍቅር ያሳየኝ ለእኔ ነው። ታዲያ እኔስ ምን ፍቅር ላሳየው ለክርስቶስ? ይህን እናስብበት እባካችሁ። ተወያዩ። ባልና ሚስት ተነጋገሩ። ያለ ኃጢአት ልንኖር አንችል። ኃጢአትማ ሳንሰራ መኖር አንችልም፣ ግን ንስሐ መግባት አለብን። የነፍስ አባት እያንዳንዳችን ይኑረን። ንስሐ እንግባ፣ ንስሐ እንግባ። ንስሐችን ከጨረስን በኋላ ስጋውን ደግሞ እንቀበል። ብንወድቅ እንኳ እንደገና ተመልሰን ንስሐ እንግባ። ስራን አይከለክልም፣ ትጋርን አይከለክልም። ባልና ሚስት ምን ያክደናል? ምን ይከለክለናል? እና ይህን ነገር ባካችሁ አስቡበት። ዛሬ ስንደክም የኖርነው ነው የዋል ነው ይህን ስጋውን ደግሞ ቆርሶ ለእኛ ሰጥቷል ብለን ታዲያ ያን ሁሉ ዋጋ ቢስ እንዳናደርገው ክርስቲያኖች እናስብበት ለማለት ነው።